ፕሬዚዳንት ኢሳያስ አፈወርቄ በፕሮፓጋንዳ ልሳናቸው በኩል ስለ ጦሩ አመፅ ዝምታቸውን ሰብረዋል ከሰሞነኛው የትግራይ ጦር ሰራዊት አመፅ ጀርባ የሻቢያ እጅ አለበት የሚል መረጃ መውጣቱን ተከትሎ ከወደ አስመራ አንድ ምላሽ ተሰጥተዋል። ምላሹ እጅግ አስደንጋጭ ሲሆን ጄኔራል ታደሰ ወረደንም ቅርቃር ውስጥ ሊከት እንደሚችል ተጠቁሟል ይህ በእንዲህ እንዳለ ዛሬም ተቀጣጥሎ በቀጠለው አመፅ ያመጹ ወታደሮች በመንገድ ላይ ጄኔራል ምግበይን ከበው ያዋክቡ ታይተዋል። በቀዳሚነት እናስደምጣችኋለን። በወደቡ ጉዳይ አንድ ያልተጠበቀ አዲስ መረጃ ወጥቷል። መረጃው የባህር በር ለማግኘት በአባይ ውሃ መደራደር የሚል እንደሆነ አንድ ዓለም አቀፍ ተቋም ይፋ አድርጓል። ኢትዮጵያ በአሰብ ባህር በር ታገኛለች ተብሎ ሲጠበቅ ከሌላ ስፍራ ልታገኝ እንደምትችል ፍንጭ ሰጠ ሆኗል። ጉዳዩ ግብፅን፣ ኤርትራንና ሱዳንን በቀጥታ የሚመለከት ነው። በዝርዝር እናስደምጣችኋለን። የኦሮሚያና ሶማሌ ክልል በአዋሳኛ አካባቢዎች የሚደረጉ ግጭቶች አሁንም ድረስ በዘላቂነት አለመፍታታቸው ተገልጿል። ጉዳዩን በተመለከተ ዶቸበሌም ነዋሪዎችን አነጋግሮ አንድ መረጃን ይዞ ወጥቷል። ትሰሙታላችሁ። ትራምፕ እና ፑቲን በድጋሚ ሊገናኙ ነው። በዩክሬን ዙሪያ ለመነጋገር ትራምፕ ከፑቲን ጋር እንደሚገናኙ አሳውቀዋል። ሚሳይሎቹን ለዩክሬን የመስጠት እድልን በተመለከተ የተጠየቁት ትራምፕ አነጋጋሪ ምላሽ ሰጠዋል። እንመለስበታለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይረሳችሁ። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ አላውን መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ፕሬዚዳንት ኢሳያስ አፈወርቄ በፕሮፓጋንዳ ልሳናቸው በኩል ስለ ጦሩ አመፅ ዝምታቸውን ሰብረዋል ከሰሞንኛው የትግራይ ጦር ሰራዊት አመፅ ጀርባ የሻቢያ እጅ አለበት የሚል መረጃ መውጣቱን ተከትሎ ከወደ አስመራ አንድ ምላሽ ተሰጥቷል ምላሹ እጅግ አስደንጋጭ ሲሆን ጄኔራል ታደሰ ወረደንም ቅርቃር ውስጥ ሊከት እንደሚችል ተጠቁሟል ይህ በእንዲህ እንዳለ ዛሬም ተቀጣጥሎ በቀጠለው አመፅ ያመጹ ወታደሮች በመንገድ ላይ ጄኔራል ምግበይን ከበው ሲያዋ ሲራክቡ ታይተዋል። በትግራይ እንደ ኤርታሌ በሚፋጅ የፖለቲካ ትኩሳት እየተናጠች ትገኛለች። ከዚህ ትኩሳት ጀርባ በርካታ የውጭ ኃይሎች እጅ መኖሩ ደግሞ ትኩሳቱን እጅግ ያባባሰና የከፍ አድርጎታል። በተለይም ካለፈው ሰኞ አንስቶ የቲዲኤፍ ጦር ወታደሮች ማመጻቸውን ተከትሎም የክልሉ ፖለቲካ ወዴት እያመራ ነው የሚለው ጥያቄ በጉልህ እንዲነሳ አድርጎታል። ከዚህ የጦር አመፅ ጀርባ ሦስት አካላት ስማቸው ሲነሳ ነበር የፊ ፌዴራል መንግስት፣ እነጌታቸው ረዳ እንዲሁም ሻቢያ ናቸው። ህወት ከዚህ አመጽ ጀርባ የፌዴራል መንግስቱና ከሃዲ ሲል የጠራቸውን እነጌታቸው ረዳን ተጠያቂ ሲያደርግ በአንጻሩ በሌላ ወገን ያሉት ሻቢያን ተጠያቂ ሲያደርጉት ታይተዋል። በዛሬው ዕለት ታዲያ አንድ የሻቢያ ፕሮፓጋንዲስት ስለ ጉዳዩ የሰጠው አስተያየት በእርግጥም ከዚህ አመጽ ጀርባ ሻቢያ እንዳለበት ያረጋገጠ ሁኗል። ጽንዶ የተሰኘውን የሻቢያና ህወትን ግንኙነት በዋናነት በማሳለጥ የሚታወቀው አውል ሰይድ ጄኔራል ታደሰ ትግራይን ለማዘናጋት በአብይ የተሾመ ነው፣ መወገድ አለበት ሲል ተደምጧል። ታደሰ ወረደ ህዋትንና የትግራይን ህዝብ አዘናግቶ ለመከፋፈልና ብሎም ለጥቃት ተጋላጭ እንዲሆን ተልኮ ተሰጦት ነው የተሾመው፣ ስለዚህ ከስልጣን ገለል መደረግ አለበት ሲል ተደምጧል። የዚህ የሻቢያ ዋና ፕሮፓጋንዲስት ንግግር በእርግጥም ከሰሞንኛው አመፅ ጀርባ የሻቢያው አገዛዝ እንዳለበት እየጠቆመ ሆኗል ይህ ጀኔራል ታደሰን የማስወገድ እንቅስቃሴ ለጦርነት መንገድ የመጥረግ እርምጃ ነው የተባለ ሲሆን ጀኔራሉ ለዚህ የጦርነት እንቅስቃሴ እንደ እንቅፋት በመቆጠራቸው እንዲወርዱ ትእዛዝ ተሰጥቷል ሲሉ ለትግራይ ቅርብ የሆኑ ሚዲያዎች እየዘገቡት ነው። ይህ በእንዲህ እንዳለ የትግራይ ሰራዊት አባላት ከደሞዝና ጥቅማጥቅም ጋር በተያዘ ተቃውሞ ማንሳታቸውን ተከትሎም ክልሉ አዲስ ያወጣው የሰራዊቱን የመሰረታዊ ፍላጎቶችን ጥያቄ፣ የህክምና አገልግሎት፣ የመኖሪያ ቤት ቦታ አቅርቦት፣ የደሞዝ ማሻሻያ፣ መንግስትና መንግስታዊ ባልሆኑ ተቋማት የአገልግሎት አቅርቦት፣ እንዲሁም ትምህርትና ስልጠና ወዘተ የያዘ አዲስ መመሪያ ዛሬ የክልሉ ጊዜው አስተዳደር ፕሬዚዳንት ጀነራል ታደሰ ወረደ በተገኙበት የክልሉ ካቢኔ ሙሉ ለሙሉ አጽድቋል። በኢትዮጵያ በግብፅና በሱዳን መካከል ለአመታት የቆዩትን የቀይ ባህር ውጥረቶችንና የህዳሴ ግድብ ውዝግብ በዘላቂነት ለመፍታት የሚያስችል አዲስ የዲፕሎማሲያዊ መፍትሄ ሀሳብ ቀረበ። ግሎባል ሴኩሪቲ የተባለ ተቋም ዛሬ ባወጣው ትንታኔ መሰረት በሱዳን ሰላም በማስፈን ምትክ ኢትዮጵያ በፖርት ሱዳን በኩል የቀይ ባህር መዳረሻ እንድታገኝና በህዳሴው ግድብ ላይ አስገዳጅ ስምምነት እንድትፈርም የሚጠይቅ የሶስትዮች ስምምነት መተግበር እንደሚቻል ተጠቁሟል። በኢንክ ስቲክ ሚዲያ በኩል የቀረበው ትንታኔው እንደሚያስታውሰው ኢትዮጵያ በዓለም ላይ በሕዝብ ብዛት ቀዳሚ የሆነች ወደብ አልባ ሀገር እንደመሆኗ የቀይ ባህር መዳረሻ የማግኘት የረጅም ጊዜ ስትራቴጂካዊም ፍላጎት አላት። ከኤርትራ መገንጠል በኋላ 95% የባህር ንግዷን በጅቡቲ በኩል በዓመት 1.5 ቢሊዮን ዶላር ወጪ እንደምታከናውን ዘገባው ይጠቅሳል። ይህንን ችግር ለመፍታት ኢትዮጵያ እንደ አውሮፓውያን አቆጣጠር በ2024 ከሶማሌላንድ ጋር የወደብ መዳረሻ ለማግኘት ስምምነት መፈራርሟ ከሶማሊያ ጋር ከፍተኛ ዲፕሎማሲያዊ ውጥረት መፈጠሩ ይታወሳል። ከዚህ ጎን ለጎን የአፍሪካ ትልቁ የኤሌክትሪክ ማመንጫ የሆነው የሕዳሴ ግድብ በታችኞቹ የተፋሰሱ ሀገራት ግብጽና ሱዳን የውሃ ፍሰትን ቀንሳል በሚል ስጋት የሦስቱን ሀገራት ግንኙነት አሻክሯል። አሁን በሱዳን የተቀሰቀሰው የእርስ በርስ ጦርነት ደግሞ እነዚህን ሁለት ቁልፍ ችግሮች የበለጠ በማወሳሰብ ለቀጠ የተወሰነው መረጋጋት ስጋት ሆኗል። ትንታኔው በሱዳን ሰላም ለናይል ሰላም በሚል መርህ ላይ የተመሰረተ የጋራ መፍትሄን ያቀርባል። በዚህ እቅድ መሰረት ለኢትዮጵያ የሚቀርበው በሱዳን ዋነኛ ወደብ በሆነችው ፖርት ሱዳን በኩል የንግድ ወደቦችን አልፎ ተርፎም የባህር ኃይል ሰፈር የማቋቋም መብት ልታገኝ ትችላለች። በምላሹ ኢትዮጵያ የምትሰጠው በህዳሴው ግድብ የውሃ ሞላል ፍጥነትና በድርቅ ወቅት ለታችኞቹ ሀገራት የምትለቀውን የውሃ መጠን በተመለከተ አስገዳጅ የሆነ ህጋዊ ስምምነት ትፈርማለች። ይህ ስምምነት ተግባራዊ እንዲሆን ግን በሱዳን ያለው ጦርነት መቆም አለበት። በዚህ ረገድ ግብፅና ኢትዮጵያ በጦርነቱ ተፋላሚ ወገኖች ላይ ያላቸው ተጽዕኖ ወሳኝ ነው። ሁለቱ ሀገራት ከአፍሪካ ህብረትና ከአረብ ሊግ ጋር በመተባበር ተቀናቃኞችን ጄኔራሎች ወደ ድርድር ጠረጴዛ በማምጣት በሱዳን የብሔራዊ አንድነት መንግስት እንዲቋቋም ግፊት ማድረግ ይችላሉ። ይህ የፖርት ሱዳን ስምምነት ተብሎ ሊጠራ የሚችል እቅድ ከተሳካ ለሶስቱም ሀገራት ዘላቂ ጥቅም ያስገኛል ተብሏል። ለግብፅ የውሃ ፍላጎቷን የሚያረጋግጥ አስገዳጅ የህግ ማዕቀፍ ታገኛለች። ለኢትዮጵያ የህዳሴውን ግድብ ጥቅሞች እንደያዘች ጎረቤቶቿን ሳታስቆጣ የቀይ ባህር መዳረሻ ህልሟን ታሳካለች። ለሱዳን አውዳሚው ጦርነት ይቆማል፣ የተረጋጋ መንግስት ይቋቋማል። ፖርት ሱዳንም የሀገሪቱ የኢኮኖሚ ማገገሚያም ማዕከል ትሆናለች። ትንታኔው ሲያጠቃልል ይህ ሐሳብ ፈተናዎች ቢኖሩትም ተስፋ በቆረጠው የቀጠናው ሁኔታ ውስጥ ለሰላምና ለብልጽግና ተጨባጭ የሆነ መንገድ ሊጠርግ እንደሚችል ገልጿል። በኦሮሚያና ሶማሌ ክልሎች አዋሳኝ አካባቢዎች የተፈናቀሉ ነዋሪዎች በድጋፍ እጥረት ችግር ላይ መሆናቸውን እየተነገረ ነው። እንደ አካባቢው ነዋሪዎች አስተያየት ከባለፈው ሐምሌ ወር ጀምሮ የተቀሰቀሰው አለመረጋጋት የፈጠረው ችግር አልተቀረፈም። በወቅቱ ተፈጥሮ በነበረው ግጭት አንዳንድ ቦታዎች ላይ እስካሁንም ያልተከፈቱ መንገዶች መኖራቸው ነው የሚነገረው። የሶማሌ ክልልን የሚያዋስነው የኦሮሚያ ክልል ምስራቅ ቦረና ዞን ዋጭሌ ወረዳ ኗሪ የሆኑት አስተያየት ሰጪ ለደህንነታቸው ሲባል ስማቸው እንዳይጠቀስ ጠይቀው በሰጡት አስተያየት በእኛ አካባቢ ግጭት ነበር፣ ግን አሁን ግጭቱ ቆሞ፣ ሰው ግን በእኛ ወረዳ በስፋት ከሚኖሩበት አካባቢ እንደተፈናቀለ ነው በማለት በአዋሳኝ አካባቢዎቹ በስፋት የመንግስት የፀጥታ አካላት እንደሰፈሩበት አስረድተዋል። ባለፈው ሐምሌ ወር የተቀሰቀሰውና የሰው ህይወት መቅጠ ዘርፍን ጨምሮም በርካቶችን ከቤት ንብረታቸው ያፈናቀለው ግጭት ለጊዜው መቆሙን የገለጹት አስተያየት ሰጪው የዋጭሌ ወረዳ ነዋሪ አሁን ላይ ወደ ከተሞች አካባቢ የተፈናቀሉት የአዋሳኝ ቀበሌያት ነዋሪዎች እስካሁንም ወደ ቀያቸውና ነባሩ ኑሯቸው እንዳልተመለሱ ገልጸዋል። ሌላው አስተያየት ሰጪ የሞያሌ ከተማ ኗሪ ክረምቱን በተለያዩ የሁለቱ ክልሎች አዋሳኝ ላይ ተከስቶ የነበረው ግጭት ብዙ ሕዝብ ተቀላቅለውና ተከባብረው በሚኖሩባት ሞያሌ ከስጋት የዘለለ ግጭት አለመስተዋሉን በመግለጽ በተለያዩ ወረዳዎች ላይ ግን የሰዎችን እንቅስቃሴ የገደበው ግጭት አሁንም ድረስ ጥለው አለመገፈፉን አስረድተዋል። ትራምፕ እና ፑቲን በድጋሚ ሊገናኙ ነው። በዩክሬን ዙሪያ ለመነጋገር ትራምፕ ከፑቲን ጋር እንደሚገናኙ አሳውቀዋል። ሚሳይሎቹን ለዩክሬን የመስጠት እድልን በተመለከተ የተጠየቁት ትራምፕ አነጋጋሪ ምላሽ ሰጠዋል። ፑቲንና ትራምፕ ነሐሴ ወር አላስካ ውስጥ መገናኘታቸው ይታወሳል። ትራምፕ በትናንትና ዕለት ከሩሲያው ፕሬዚዳንት ቭላድሚር ፑቲን ጋር በስልክ ባደረጉት ውይይት ትልቅ መርታ መገኘቱንና ሃንጋሪ ውስጥ በአካል ለመገናኘት መስማማታቸውን ተናግረዋል። ከናሐሴ ወዲህ ለመጀመሪያ ጊዜ የተደረገው የስልክ ውይይት ውጤታማ ነበር ያሉ ሲሆን የዋሽንግተንና የሞስኮ ተወካዮች በሚቀጥለው ሳምንት እንደሚገናኙም ተናግረዋል። ይሁን እንጂ ትራምፕ በቡዳፔስት ከፑቲን ጋር የሚገናኙበትን ትክክለኛ ቀን አላረጋገጡም። ክሬምሊን እጅግ ግልጽና ታማኝነት ከነበረው የስልክ ውይይት በኋላ መሪዎቹ ስለሚገናኙበት ሁኔታ በፍጥነት የዝግጅት ስራ ይጀምራል ብሏል። ይህ ውይይት የተካሄደው የዩክሬኑ ፕሬዚዳንት ዘለንስኪ ዋይትሃውስን ከመጎብኘታቸው ከአንድ ቀን በፊት ነው። የስልክ ጥሪው መጠናቀቅን ተከትሎ ትራምፕ ትሩዝ በተሰኘ ማኅበራዊ ሚዲያ ላይ ከዩክሬን ጋር ያለው ጦርነት ማብቃት በኋላ በሩሲያና በዩናይትድ ስቴትስ መካከል ስለሚኖረው የንግድ ልውውጥ በስፋት ተነጋግረናል ሲሉ ጽፈዋል። የሁለቱንም ሀገራት ከፍተኛ አማካሪዎች በሚቀጥለው ሳምንት ትክክለኛው ስፍራ ባልተገለጸ ቦታ እንደሚገናኙ ገልጸው የውጭ ጉዳይ ሚኒስትር ማርክ ሮቢዮ የአሜሪካን ሉካንን ይመራሉ ብለዋል። ትራምፕ ዓርብ ዕለት ከፑቲን ጋር ስላደረጉት ንግግርም ንግግር ዘለንስኪን እንደሚያወያዩ ተናግረው በዛሬው የስልክ ውይይት ትልቅ እመርታ እንደተገኘ አምናለሁ ሲሉ አክለዋል። ትራምፕ ለጋዜጠኞች እንደተናገሩት በሁለት ሳምንታት ውስጥ ከፑቲን ጋር እንደሚገናኙ ያላቸውን ተስፋ ተናግረዋል። ከፑቲን ጋር ካደረጉት የስልክ ጥሪ በኋላ ሚሳይሎቹን ለዩክሬን የመስጠት እድልን በተመለከተ የተጠየቁት ትራምፕ አሜሪካ የቶማሃውክስ ክምችቷን ማሟጠጣ ትፈልግም፣ እኛም እንፈልጋለን። ስለዚህ በዚህ ይ ምን ማድረግ እንደምንችል አላውቅም ብለዋል።